እኮ ምንድን ነው የምታወሩት? አንድ ሰው ሲዝረከረክ ከማየት ውጪ ሌላ ምንድን ነው የምታወሩት? አስባችሁታል? በልጃችሁ ባል ነፍሰ ጡር አስባችሁታል? ነፍሰ ጡር ተኝታ፣ እርጉሴት ተኝታ? አስባችሁታል? አስታውሽ እስቲ፣ ለምንድን ነው ትቼ የወጣሁት? የዛለት ማታ አንቺ ተኝተሽ መውጣቴ ነው ያልኩሽ ለምን ይመስለሻል? ዶሮ ይብሰል ይጨርስ እንኳን አጥፍቼው እኮ ነው የወጣሁት። አንቺ እኮ ደሞ እኮ በንጋቷ እኮ ተነስታ እኮ ይሄዳለች። እኔ እንደው በቃ እናቴ ነግሯት ይሆን ወዩ ነገር ጠርጥራ ይሆን ተሰምቷት ይሆን ዲ አረ በስመ አብ ለኔ ራሱ ሕልም ነው። እኔ እኮ አንዳንዴ ያቀብ ሕልም ቢሆን ደስ ይለኛል። ሕልም እኔ አላቅማ እንደዚህ በህይወቴ አጋጥሞኝማ ያውቅም እንደዚህ አይነት ነገር እንዴ እኔ እኳን የሆነ ሰይጣን ተቀምጦ ነው ያደረገው፣ እዛ ጋር ወይስ ራሱ ልጁ ነው? ተነስቼ ሽንት ቤት ገባው ራሴን ያዝኩኝ። ምንድነው አልኩኝ። ወይ እንደሌላ ሴት ወይስ የሆነ ነገር ሳደርግ፣ ወይ እንደዛ ታደርጋለች ብሎ ፈልጎ ነው ወይስ ምን ነበር የሚፈጠረው የነበረው? እሺ እንደሌላ ሴት እጅ ከዚህ ልጅ ጋር ብገናኝ ኖሮ ምንድነው የሚፈጠረው? ምንድነው የሚፈጠረው? እሺ እንደሌላ ሴት አምሮኝ ወይስ በኋላ ላይ ደግሞ ራሴን ምን አሰብኩኝ፣ ምናልባት እንዲህ እንዲህ ስለምል ምናምን ቆይቼ ነው ደግሞ እሱን። ምናልባት አክቴ የሆን የሚያየው ነገር እንደዚህ ቲክቶክ ሶሻል ሚዲያ ላይ ፌስቡክ ላይ የለበስኩት ደግሞ የተንጓተተ ረጅም ቲሸርት ሽቲ ነው፣ ገና እንኳን የሚያሳይ አይደለም፣ ክረምት ነገር ነው። ኧረ ተው በመድኃኒዓለም ተው፣ ኧረ ተው፣ እኔ ተደፍሬያለሁ። ኧረ ተው፣ እኔ ሜንታል ቶርችን የተደረግኩት ሁለታችንንም እኮ የመጣን ሰው እኮ ሌላ ሰው ሌላ ሰው ሌላ እኮ ታሪክ አለ እኮ። ከዚህ የበለጠ እኮ ተደፍሬ አለ እኮ። ምንድን ነው የምታወሩት? አንድ ሰው ሲዝረከረከ ከማየት ውጪ ሌላ ምንድን ነው የምታወሩት? አስባችሁታል? በልጃችሁ ባል ነፍሰ ጡር አስባችሁታል? ነፍሰ ጡር ተኝታ እርጉሴት ተኝታ አስባችሁታል? አስታውሽ እስኪ ለምንድነው ትቼ የወጣሁት? የዛን ዕለት ማታ አንቺ ተኝተሽ መውጣቴን ያልኩሽን ለምን ይመስለሻል? ዶሮ ይብሰል ይጨርስ እንኳን አጥፍቼው እኮ ነው የወጣሁት። አንቺ እኮ ደሞ እኮ በንጋታው እኮ ተነስታ እኮ ሄዳለች። እኔ እንዲያውም በቃ እናቴ ነግሯት ይሆን፣ ወይዬው ነገር ጠርጥራ ይሆን፣ ተሰምቷት ይሆን? ዲ ኧረ በስመ አብ! ለኔ ራሱ ህልም ነው። እኔ እኮ አንዳንዴ እያቀብ ህልም ቢሆን ደስ ይለኛል። ህልም እኔ አላቅማ እንደዚህ